እንዴት ናችሁ ብለናል። ኤችዲ ስፖርት በብስራት ኤፍኤም አንድ መቶ አንድ ነጥብ አንድ ላይ እንገኛለን። እንግዲህ ተወዳጁ ጣቢያ ላይ ከሆናችሁ ሀ አምስት ሀል ቃ የዛሬ ፕሮግራማችንን ትሰማላችሁ። እንዲሁ ኤችዲ ስፖርት በዩቲዩብም ይህንም ፕሮግራም እንደ ሁል ጊዜውም ወደ እናንተ ያደርሳል። በዛሬ ቆይታችን እንግዲህ ማስኩዌራን የተመለከተ የአርሰናሉ ወጣቱ ተከላካይ ማስኩዌራን የተመለከተ መረጃ ይዘን ቀርበናል። አርሰናል ቤት እየመጣ ስላለው የአሸናፊነት ስሜት ስለ ታዳጊው ዳውማን ካርቴታ ጋር ስለ አለው የጠበቀ ግንኙነትና በርከት ያሉ ጉዳዮችን አንስቶ ውይይት አድርጓል። እንግዲህ ከአትሌቲክ አንድ ጋዜጠኛ ጋር ይህንን ጉዳይ ወደ እናንተ እናደርሳለን። ከዛ ውጭ እንግዲህ የጎልደን ቦይ አዋርድ ይካሄዳል። ይሄ ሽልማት በየዓመቱ የሚደረግ ነው። ውስጡ ምን ምን ጉዳዮች አሉ? ዘንድሮ ነማን በዕጩነት ቀረቡ? ማንስ የማሸነፍ የተለየ አቅም አለው? መስፈርቶችን የተመለከተም አጠር ያለ ነገር ወደ እናንተ እናደርሳለን። እንዳልኩት አጭር ቆይታ ነው የዛሬ ቆይታችን፣ ሀያ አምስት ደቂቃ ገደማ የሚሆነው ከባልደረባዬ በአካል ዳንኤል ጋር ቆይታ የማደርግበት ነው። ሐሙስ ነው እንግዲህ ፕሮግራማችንን ተከታተሉ ነው አስቀድሜ የምለው። በተለይ ዩቲዩብ ላይ ከሆናችሁ ፕሮግራማችንን ላይክ በማድረግ ቤተሰብ ካልሆናችሁ ደግሞ እንግዲህ ሰብስክራይብ በማድረግም እንድትተባበሩን እንደ ሁል ጊዜውም በአክብሮት እጠይቃለሁ። በአካልዬ እንዴ ነህ ብያለሁ። አለን አለን። እንዴት እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኝተናል እንግዲህ፣ ይሄ ድርቅ የመታው ሳምንት ነው። በሁሉ ረገድ ማለት ይቻላል አይደል። አንዳንድ ጊዜ ከጭንቅላትም ይወጣል አይደል። ስፖርቱ ስፖርቱ መኖሩ አላቅም፣ ተፈልገው እንደሆነ አላቅም። አንዳንድ ወይ ደግሞ አንዳንድ ጊዜ አእምሮህም ረስት ይፈልግ እንደሆነ አላቅም። እና ግን በቃ ድብት የሚያደርግ ሳምንት እንደሆነ እኔ በግሌ አስተውያለሁ። እና አሁን አሁንማ ቻምፒዮንስ ሊግም ዩሮፓ ሊግም እንዲለመድን መሰለኝ። ሮፓ ሙስ ማክሰኞ፣ አሁን ደግሞ ሲጠፉ በቃ በጣም ቅር የሚያሰኝ ነገር አለውእና ትንሽ ትንሽ የደበዘዘ ሳምንት ይመስላል። ገና ደግሞ ከአንድ ወር በኋላ አንድ የመጨረሻ አለ አይደል ከማርች በፊት ትክክል። አሁን ደግሞ ለቀጣዮቹ ሶስት አራት ሳምንታት የሊግ ውድድሮች ይመጣሉ። ደግሞ እነሱን እያየን እንቆይና። ተነሳኸው መሀል ላይ ደግሞ ብሬክ እናገኛለን። ብሬኩ ጥሩ በመጥፎም ነው። ለእናንተ ጥሩነቱ በጨረቃ ስለምታየው ጨረቃ ሳትወጣ ፀሐይ ሳትወጣ ምናምን እያላችሁ ስለሆነ፣ አይ ኖ አምሽቶም ለሚሰራ ደግሞ በአንጻሩ እኮ በዚህ ሀገር የጠዋት ጨዋታ ብዙ ድብርት ነው የሚጥለው በነገር ላይ አዎ። በእኔና በእናንተ መካከል እንግዲህ አሁን የሶስት ሰዓት ልዩነት አለን። እዚህ ኢስት ላይ ነኝ እናንተ ዌስት ላይ ነው ያላችሁትና በእርግጥኔ ጠዋት አንድ ሰዓት ላይ በቁርስ ሰዓት ኳሳይ እናንተ ከሌሊቱ አስር ሰዓት ላይ ናችሁና፣ ጥሩ እናንተን ስናይ የእኛ ወስማ በቃ ይህን ትኩስ ቡና እያለን ነው የምናየው አይደለ? እናንተ ስትታሰቡ፣ እናንተ ደግሞ አንድ አይን እየገለጥክ አንድ አይንን እየሸፈንክ ምናምን ነው ጀመ ሁለተኛ ገባ። ሸማሽ አስተውላ ነገር ያልክ ያ ስለዚህ ሁሉ ቀድመህ ሰላሳ ደቂቃ መንቃት ወደዛ መምጣት እንደው ኑሮው ማገሩ ምኑም ቢመች ምክንያት ምንም ውሃ የማያነሳው ምክንያት ነው። በቂ ከበቂ በላይ የሆነው ምክንያት ይህ ነው ብዬ ነው። ወደ ጉዳያችን በቀጥታ እንግባ የተሻለ ነው የሚሆነውእና የኔ ላንሳ አስቀድሜ ወይስ ያ አስደናቂ ወጣት ልጅ ማስኩራ ጉዳይ ትኩረት ሳቢ ነው። በነገር ላይ አርሰናል መጣ እንግዲህ እንዴት ስታብሊሽ ያደረገ እንዴት የተረጋጋ ተጫዋች እንደሆነ ሁላችንም መሰከረን። የአርሰናልን ስኳድ ቤቭዝ እውነተኛነት ካረጋግጡ ተጫዋቾች መካከል አንዱ ይሄ ተጫዋች ነውና በተለይ እንግዲህ ሳሊባን ፊልድ ላይ ተጎድቶ በአምስት ደቂቃ ጊዜ ሲወጣ ይሄ ተጫዋች ነበር ሜዳ ገብቶ የተካው እና እንዴት ኮፓፕ ያደርጋል ትልቅ ጥያቄ ነበር በጊዜው ታስታውሳለህ። ነገር ግን እሱ እንዴት የተረጋጋና አስደናቂ ብቃትን ሜዳ ላይ አሳይቶ እንደወጣ ለብዙዎች በቃ አሳማኝ የሆነ ብቃት ያለው በጣም ትልቅ ተስፋ የታለበት ተጫዋች እንደሆነ አሳይቶ ነበር በጊዜውና እብደት ነበር ይላል ያንን ጊዜ ሲያስታውስ። እና ሁለተኛው የአርሰናል ጨዋታ የነበር እና አንፊልድ ላይ ደግሞ ከዚህ በፊት ተጫዋች ያላቅም አለ በሊጉም እንግዲህ አጭር እድሜ ስላለኝ በዛ መልኩ በዚህ ትልቅ ጨዋታ ላይ መግባትና የተረጋጋ ነገር መፈጸም ደግሞ ለእኔም በዛው ልክ አስደናቂ ነው፣ በራሴም ደስተኛ የሆንኩበት ጨዋታ ነው ብሏል። እና ተረጋግች የነበር በዛ ጨዋታ ላይ ይሄ መረጋጋት ከዛ ጨዋታ በኋላ እንግዲህ የማስኩዌራ ትክክለኛ መገለጫ መሆኑን ሁሉም ማምነው እንግዲህ እንግዲህ በ21 ዓመቱ ማረጋገጫ እንዲሰጠው ያደረገ ነው እና በአስራ ሶስት ሚሊዮን ፓውንድ ነው እንግዲህ ከቫሌንሲያ የተገዛው ይሄ ተጫዋች። የዚህ ተጫዋች መለያ ባህሪው ይሄው ይሆናል። ከዚህም በኋላ በቃ እርጋታ የሚለው ቃል የዚህ ተጫዋች መለያ ባህሪ ይሆናል ነው የሚለው ያገኘሁት ዘገባ እና እስካሁን በስምንት ያህል አርሰናል ጨዋታዎች ላይ በስፋትም ይህንኑ ሲተገብር ነው የታየው። እንግዲህ የ21 ዓመት በታች የስፔን ብሔራዊ ቡድን ተጫዋች ነው። ይህንን ተጫዋች በተመለከተን የአትሌቲክ አንድ ዘጋቢ ዘው ስፔን ድረስ ሄዶ ቡድኑ ከ21 ዓመት በታች ቡድኑ ባረፈበት አናግሮታል እና አርቴታስ በዝውር ስላደረገው አስተዋጽኦ የአርሰናል የአውሮፓ ቻምፒየንስ ሊግ ህልምን የተመለከተ ጉዳይ ታዳጊው ዶማንን በተመለከተ ዶማን ከላሚን የማል ጋር እንዴት እንደሚመሳሰልበት የሚገልጽና የመሳሰሉ ጉዳዮችን ነው ከዚህ ከጋዜጠኛው ጋር ቆይታ ያደረገው ማስኩዌራ እንግዲህ ከኮሎምቢያ ቤተሰቦች በደቡብ ምስራቅ ጠረፍ ስፔን አልካንቴ ውስጥ የተወለደ ተጫዋች ነው እና ገና አስራ ሁለት ዓመት እያለ የቫሌንሲያ አካዳሚን ከሚኖርበት አካባቢ አንድ ሰዓት ያህል በመሄድ በመጓዝ ነው። እንግዲህ የቫሌንሲያ አካዳሚን ስለ መቀላቀሉ ይሄ መረጃ የሚያትተውእና በሂደት ወደ ዋናው ቲም ድንቅ ተከላካይነት ያደገ መሆኑን ላለፉት አራት ዓመታትም እንግዲህ በተከታታይ ለዚህ ቡድን ወደ ዘጠና የሚደርሱ ጨዋታዎችን ስለማድረጉ ሰፍሯል እዚህ ዘገባ ላይ እና ይሄ የቫሌንሲያ ጀምሮ እንግዲህ አርሰናል አይን ውስጥ በቀላሉ እንዲገባ እንዳደረገው ከዛ በኋላ ዝውውሩም እንደተፈጸመ በስፋት ያትታል። የተለያዩ ነገሮችንም እዚህ ላይ ያትታል። ግን እሱ የመጣበት ጊዜ እንግዲህ ዮክሬሽ የመጣበት ኤዜ በሂደት የተዘዋወረበት ዙቤሜንድ የመጣበት በመሆኑ በአርሰናል ቤት የእሱ ዝውውር እንደ እነዚህ አሁን እንደጠቀስኳቸው ተጫዋቾች የአርሰናል ደጋፊዎችን ዋው ያሰኘ ደስታ ይፈጠራ አልነበርም። ምክንያቱም እንግዲህ ከሀያ አንድ ዓመት በታች ነው ስለ ብቃቱ የሚያውቁት ነገር የለም፣ የአርሰናል የመለው ዓለም ደጋፊዎች። ስለዚህ ዋው ወይም ደስተኛነን ብለው ሀሳብ ያንሸራሸሩበትም አንዳቸው ምክንያት እንደሌለ ነው እዚህ ዘገባ ላይ እየሰፈረው። በእርግጥ ግን አርቴታ በተቃራኒው ነው የዚህን ተጫዋች ድንቅ ብቃት ጠንቅቆ ያውቅ ስለሆነ ያውቅ ስለነበር በጣም ደስተኛ ነበር የሚል መረጃ ወጥቷል። እና እንዳልኩት ከሀያ አንድ ዓመት በታች ብሔራዊ ቡድኑ ባረፈበት ላስ ሮዛስ ሆቴል ከጋዜጠኛው ጋር ቆይታ ያደረገው ማስኩዌራ ሲናገር አርቴት አርሰናል ለመምጣቴ ትልቁን ድርሻ ወስዷል ይላልና ንግግር በጀመረን በቅጽበት በመሀላችን ጥሩ መግባባት፣ ጥሩ ኬሚስትሪ ነው የተፈጠረው ይላልና እኔ ላይ ያሳየው የራስ መተማመንና እርግጠኝነት ወዲያውኑ ዝውሩን እንድቀበል አስገድዶኛል የሚል ሀሳብ ሰጥቷል። ከዚህም በላይ እርሱ ላይ የሚታየው የራስ መተማመን ንግግሩ ድንቅ ነበር ይላልና በእኔ ውስጥ ያየውንና ከቡድኑ ጋር እንዴት አብሬ ልጓዝ እንደሚችል በደንብ ስዕል ነው ወዲያው የሰጠኝና በዚህ ነው እንግዲህ ወደ ክለቡ ለመምጣት የወሰንኩት ብሏልና ሌላው ለዝውሩ ቁልፍ ሰው ግን አንድሬ በርታ የስፖርቲንግ ዳይሬክተር ሆኖ በቅርቡ የተሾመ ሰው እንደሆነም ተናግሯል ና አርሰናል ውስጥ ያለውን ኳሊቲ አንድ በአንድ አሁን ካያችሁ በኋላ ይህ ሰው ምን አይነት ድንቅ ስራ እየሰራ እንዳለም ትረዳላችሁ በሚል ለአንድሬ በርታ ያለውንም እንግዲህ አድናቆት ገልጿል ና የተጫዋቹ መልቀቅ በቫሌንሲያ በጥሩ መልኩ የተወሰደ አልነበረም ከጀምሩ እንደ ቫሌንሲያዎች እምነት እንግዲህ ማስኩዌራ የቀረብለትን አዲስ ኮንትራት ገፍቶ ነው ወደ አርሰናል ያቀነው በሚል ይከሱታልና ማስኩዌራ ግን በዚህ አልስማማም ነው የሚለው ነገሮች ትንሽ የተወሳሰቡ ናቸው በአንድ ክለብ ረጅም ጊዜ በጥሩ ብቃት ያሳለፈ ተጫዋች ካለ ያ በጎ ነገሩ እንዲጠፋ የሚፈልጉ ሰዎች አሉ ነው የሚለው። እሱ እውነታው አይደለም። ክለቡ ነው ውሳኔውን የወሰነው፣ የሸጠኝም ክለቡ ነው። እኔ በፊትም ተናግሬ ያለው ቫሌንሲያ እንዳች መጥፎ ነገር ስለ ቫሌንሲያ እንዳች መጥፎ ነገር ኔ ውስጥ የለም። ማንም የቫሌንሲያ ደጋፊነት የሊወስድም አይችልም። ያደግኩበት ነው አሁንም ይዤው የምኖር የድጋፍ ስሜት ነው የሚል አስተያየትን ሰጥቷል። እና አብዝቶ ከተጫዋቾች በጎ ነገር ከሚፈልገው ቫሌንሲያ መምጣቴ ደግሞ በአርሰናል አሁን በደንብ ጠቅሞኛል የሚልን አስተያየት ሰጥቷል። በእርግጥ ቫሌንሲያ በቅርብ ዓመታት በቀደመው ስኬት ላይ አይገኝም፣ ግን ትልቅ ክለብ እንደሆነ ማመን አለባችሁ። ይሄው ነገር እዚህ አርሰናል ቤት አግዞኛል የሚል አስተያየትን ሰጥቷል። በአርሰናል ብዙ እንግዲህ ስፔናውያን ይገኛሉ የኮችንግ ስታፎችን ጨምሮ አስር የስፓኒሽ ቋንቋ ተናጋሪዎች አሉ። በነገርህ ላይ በትንሹ ነው የሚለውና መጣ ራያ ዞቤሜንዲ ሜሪኖ እና ኬፓ እንግዲህ ከተጫዋቾች የሚጠቀሱ ናቸው። ሂንካፔ ኢኳዶራዊ ቢሆንም ስፓኒሽኛ ይናገራል። ሄንዜ ው አሲስታንት ኮቹ ሞሊና፣ አሲስታንት ኮቹ ኢናኪ ካና እንዲሁ አሲስታንት ኮቹ እነዚህ በሙሉ ስፓኒሽ ቋንቋን በመናገራቸው ለዚህ ተጫዋች እንዴት ጥቅሙ እንደጎላ ነው በእርግጠኝነት የሚናገረው። ግሩፓችን በጣም አስገራሚ ነው ነው የሚለው እንድለምድ በደንብ ረድተውኛል። ዴቪድ ራይ አስቀድሞም የነገረኝ ነገር ቢሆን እንድዝናና ነው፣ በቃ በአርሰናል ክለብ ውስጥ መዝናናት አለብህ ነው፣ ራስህን መሆን አለብህ። በእርግጠኝነት ራስህን ከሆንክ በእግር ኳስ ትልቅ ደረጃ ትደርሳለህ ብሎኛል ነው የሚለውና እና በእርግጥም እግር ኳስ እንደዚህ ነው። ያው ምርጡ ያንተ ኳሊቲ የሚወጣው መዝናናት ስትችል ነው የሚል አስተያየትን ሰጥቷል። እንግዲህ ከስምንት የአርሰናል ጅማሮ የአርሰናል ጨዋታዎች በሶስቱ ነው ጅማሮ በቋሚነት ያደረገው። ይህም እንግዲህ በደንብ ጥሩ ብቃቱን ስለማሳየቱ የጠቆመ ነገር እንዳለ ይታመናል። አርሰናል እንግዲህ ዋንጫ ጉዞ በቅርብ ዓመታት የለም። ሀያ አስራ ዘጠኝ ሀያ ላይ ለመጨረሻ ጊዜ እንግዲህ ፌካፕ ያነሱበት ነው። በእርግጥ ኦፕታ ቻምፒየንስ ሊግን የማንሳት ትልቅ እድል ሰጥቷቸዋል ለአርሰናሎች፣ እና 18 ፐርሰንት ቻንስ አላቸው አርሰናሎች ቻምፒንስ ሊግን የማንሳት ነው የሚለው ና ማስኩዌራ በዚህ ሐሳብ እስማማለሁ ነው የሚለው ለጋዜጠኛው በሰጡ አስተያየትና በመልበሻ ቤት ያለውን የኛን ስብስብ እናውቃለን ነው የሚለው። የሌላውንም እንዲሁ እንገመግማለን የተቃራኒ የተቀናቃኝ ክለቦችን ነው የሚለው። አሸናፊነት ውስጣችን በደንብ ይታያል። ትልቅ ስኬት እንደምናመጣም እናምናለን ነው የሚለው። በቅርብ ዓመታት በእርግጥ ደጋፊዎች እንዳሰቡት ወይም ደግሞ ተጫዋቾች እንደፈለግነው ወይም ደግሞ ክለባችን እንደፈለገው ስኬትን እያስመዘገበን አይደለንም። ይህ ዓመት ግን ደጋፊዎች ደስተኛ የሆኑበት ትልቅ ተስፋ የሰነቁበትና ስኬትን ለማጣጣም የቋመጡበት ነውና ይህንን ለማሳካት እኛም እንግዲህ እየሰራን ነው የሚል አስተያየትን ሰጥቷል። ይሄ ተጫዋች አርሰናል እንግዲህ ከታዳጊዎች መካከል ሀል ኢንድም እንግዲህ ተስፋ ሰጪ ወጣቶችን እያሳየ እንዳለ ይታወቃል። ማስኩዌራ በታዳጊው ዶማን 15 ዓመቱን ይሄ ታዳጊ እንግዲህ በጣም ተደንቋል። ተደስቻለሁ ነው የሚለው ሲንጋፖር እና ሆንግ ኮንግ ሄደው በነበረ ጊዜ ነው ይህን ተጫዋች ያየው ለማነጻጸር አይደለም ይላል። ነገር ግን ስታይሉና ጫዋቱ የላሚን ያማልን ይመስላል። እንቅስቃሴውም እንዲውሱ ነው የሚያስታውሰኝ ብሏል። እና ሲንጋፖር እስካየው ድረስ አላወቅኩም ነበር ብሏል። እዛ ሳያውና 15 ዓመቱ ነው ሲሉኝ ለማመን በጣም ተቸግር ያለው አስደናቂ ተጫዋች ነው ይላል። እና የዓለም ድንቅ ተጫዋች መሆንም ትልቅ አቅም አለው ይላል። የ17 18 ዓመት እንደ ሉዊስ ኬሊ ኗኔሪ አይነት ተጫዋቾችም አሉ። 30 ዓመት እንደሞላው ተጫዋቾች ብስል ናቸው። እድሜያቸው ሙሉ እግር ኳስን ሲጫዋቱ ያሳልፉ ስለመሆናቸው ሜዳ ላይ የሚታየው የማይታመን ብቃታቸው ይናገራል ብሏል። እንግዲህ አንድ ዓመት በታች የስፔን ምራዊ ቡድን አንበል ነው። በነገርህ ላይ በዚህ ቡድን ውስጥ ከቦርንማውዙ ጀመኔዝ ከወልቭሱ ከወልብሱ ሌላው የ21 ዓመት በታች ተጫዋች ፌርሎፔዝ እና የማድሪዱ ጎንዛሎ ጋርሲያ ጋር ነው እየተጫወተ ያለው። ኮሎምቢያን የመወከል አቅም አለው። በነገር ላይ እንግዲህ መሰረቱ እናት አባቱ ኮሎምቢያውያን ስለመሆን ወደዛ መሄድ ይችላል። በዋናው ብሔራዊ ቡድን ደረጃ ለስፔን እስካሁን አልተጠራም እና ግን እነ ኩባርሲ ከባርሳ፣ እነ ሆችሰን ከማድሪድ፣ እነ ሊኖርማን ከአትሌቲኮ እነዚህ ወጣቶች ናቸው ከእሱ ቅድሚያ የተሰጣቸው ተጫዋቾች መሆናቸውን ስታይ ዋናው ቡድንን ሰብሮ የመግባት ትልቅ ፈተና አለበትና ከ14 15 ዓመት አንስቶ ስፔኖች አናገሩኝ፣ በዛው ቀጥዬ ለስፔን እስካሁንም እየተጫወትኩ ነው። ከኮሎምቢያ ጋር ምንም ንግግር የለኝም ነው፣ ግን በሬ ዝግ አይደለም። የትኛውም ጥያቄ ቢመጣ ለማስተናገድ ዝግጁ ነኝ የሚል ሀሳብ ሰጥቷል። ሰዎች ይጠይቁኛል የትኛው ብሔራዊ ቡድን እንደሚጫወት የሚጫወተው ለስፔን 21 ዓመት በታች ነው እላችኋለሁ። ለእኔ ይሄ ትልቅ ክብር ነው ብለዋል። እንግዲህ ሳሊባና ገብርኤልን የማስቀመጥ ከባድ ፈተና አለበት እንደምታውቀውና ትግስተኛ ነኝ ነው የሚለው በጣም ስፔንም፣ ማነው ቫሌንሲያም ሲጀምር በጣም ታዳጊ ሆኜ መሰለፍ ብዙ ትግል አለ ሁሌ መጫወት ትፈልጋለህ ግን ሁሌ መጫዋት ደግሞ አይሳካም ነው የሚለው ትዕግስት አድርገህ ግን የምትፈልገውን ነገር ኳሊቲን እየጨመረክ ማሳደግ ትችላለህ ትዕግስተኛ ነኝ የሚልን አስተያየት እዚህም ጉዳይ ላይ ሰጥቷል በርከት ያለ ነው በነገርህ ላይ በተለይ ወደ መጨረሻ ገደማ ከማን ነው ከኮቺንግ ሳፉ እያገኘ ያለውን ድጋፍ በደንብ ነው የተናገረው ከሁሉም በላይ ግን እኔን የሚገልጸኝ የሚለው ትልቁ መለያ የሚለው ይሄ ካልምነስ መረጋጋት የሚለውን ነገር በደንብ አጽንኦት ሰቶት ተናግሯል። እና ምንድን ነው አንተን የሚገልጽ እስቲ ራስህን እንዴት ነው ኢምፕሬሲቭ ስታርትን በተለይ እንግሊዝ ላይ ጀመርከው ድንቅ ጅምባሩን እንዴት ነው የምትገልጸው ብለው ጠይቀውት፣ እንግዲህ መረጋጋት ብሏልና እና በተለይ አንፊልድ ላይ ያደረገውን እንቅስቃሴ መነሻ በማድረግ ያ ኢንቴንስ ነበር፣ በጣም ፈጣን አስቸጋሪ ነበር፣ ግን ምንድን ነው ነርቭህንም እንድትስት የሚያደርግ ነበር ግን የሜዳው ድጋፍ የሜዳው ባህር የጥየመ ነው የደጋፊዎች ሁኔታ ይሄ ሁሉን ያደርጋል። ግን ግን መረጋጋቴ ጠቅሞኛል ነው የሚለውና ለእኔ መለያዬ በቃ መረጋጋት ነው በሚል በደንብ አጽኖት ሰጥቶ ተናግሯል። ይሄ ተጫዋች እንግዲህ በአጭሩ ማስኩራ ጋር በተያዘ እየተነሳው ጠቅለል ያለ ነገር ይሄንን ይመስላል። ከዚህም ከዛም እንግዲህ አድናቆት እያገኘ ያለ ተጫዋች ስለመሆኑ ግን መረጃ ወጥቷል። በአካል ዴቭ አስደናቂ ተጫዋች ነው። ያው መልኩ ራሱ የሪ ሚናን ነው የሚመስሉ አይደለ? ወደ ኮሎምቢያ ምናምን ነው ትክክል። ስሙ ብቻ ነው ስሙም እዛ ላቲን ወይም ስፔን ስም ምናምን ነው ግን ምናልባት በስፔን ብሔራዊ ቡድን የመጫወት እድሉ እነ ዲን ሁሰን ለኖርማ ያሉበት ቡድን ነው። ከእድሜውም አንጻር ደግሞ መጫወትም ከመፈለጉ አንጻር እና ደግሞ አሁን በዚህ ብቃቱ ቀጥሎ የሚንቀሳቀስ ከሆነ የኮሎምቢያ ብሔራዊ ቡድን በእንግዲህ በቃ በአለም ዋንጫ ላይ ይዞት ለመሄድ ጥያቄ ቢያቀርብለት ብዙ አይኑን ኦልሬዲ ማስታወቂያ ሰራ። ስለዚያው በደንብ ነገሮች ይጠነክራሉ ተብሎ ነው የሚጠበቀው ግን ሜዳ ላይ አስደናቂነቱ ምንም ጥያቄ የለውም። ጋዜጠኛው የሚገርም የአርሰናል ተጫዋቾችን ስማቸውን ያልተጠቀሱ የተለያዩ ምንጮችን ጠይቄ ነበር እና ከአጠቃላይ ከቡድኑ ጋር በደንብ ስለመዋሃዱ እና ነገሮች በተሻለ መንገድ እየሄዱለት ስለመሆኑ ምንጭ ምንድን ነው መረጃ ሰጥተውኛል፣ በሚልም እዛም ያለው ነገር በጣም የተሳካ ስለመሆኑ ሀሳብ ሰጥቷል ያ እንዴት ነው ይሄ ተጫዋች አንዳነሳው አርሰናል ቡድን ውስጥ ሰብሮ መግባት የሚችለው የሚለው ነገር ኦፍኮርስ ጉዳት ካለ ከዛም ውጪ ያቋም መውረድ፣ ያልታሰበ ያቋም መውረድ በሳሊባም ብቻ በአርሰናል የተከላካይ ክፍል በኩል የሚኖር ከሆነ ያንን እድል በደንብ ሊጠቀም የሚችልና ደግሞ ስጋት መሆን የሚችል ተጫዋች ነው። በደንብ አሁን ይሄ አንገቱ ስር እየተነፈሰበት እንዳለ ማንሳት ይቻላል ሳሊባ ላይ የተወሰነ ብቃት መውረድ እንደዚህ አይነት ነገር ቢኖር የማፎካከር እና ሁሌም የቡድኑ አስተማማኙና የማይነካው ተከላካይ እኔ ነኝ የሚለውን ነገር ከአእምሮው እንዲያወጣ የሚያደርገው ይመስላልና ራሱ ውሉን ከማራዘሙም አስቀድሞ ምናልባት አርሰናሎች ሞስኬራ ስላላቸው ብዙም ላይሰጉ ይችላሉ። ይሄ ፈረንሳይ ተከላካይ ወደ ሳንቲያጎ ማድሪድ ብሄድ የሚለውን ነገር ሲነሳ ነበረ። አስደናቂ ተጫዋች ነው። እንግዲህ አስደናቂ ነገርን ነው ያነሳልን ዴቭ። የጎልደን ቦይ አዋርድ ጉዳይን ናንሳ ዴቭ። እንግዲህ ይሄ ሽልማት እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ በቱቶ ስፖርት አዘጋጅነት በጣላኑ ጋዜጣ ማለት ነው የሚሰጥ እንግዲህ ሽልማት ነው እድሜያቸው ከ አንድ አመት በታች ያሉ ተጫዋቾችን የሚያካትት ነው ዴቭ ይሄ ማለት ያው 21 አመት የሞለውን ተጫዋች አያካተትም አሁን አሸናፊ ለመሆን 205 ጥር አንድ በኋላ የተወለዱ ተጫዋቾች መሆን አለባቸው እዚህ ሽልማት ውስጥ ለመካተት እና አሁን ሀያ አንድ ላይ ያሉ ተጫዋቾች መካተት እንደማይችሉ ያነሳል። ራፋኤል ቫንደርቫርት ይሄ ኔዘርላንዳዊ ተጫዋች የመጀመሪያው አሸናፊ እንደነበር እንግዲህ ታሪክም ያነሳል። እንደው ማንማን አሸነፈው የሚለውን ነገር ስትመለከት ሲጀምሩ እንዴት አስደናቂ እንደነበሩ የሚያሳይ ነው። ዋይንድሩኒ 2004 ላይ ከቫንደርቫርት 2003 ቀጥሎ እሱን ያነሳው ሊዮኔል ሜሲ 2005 ፋብሬጋስ ሰርጆ አጉይሮ 26 እና 7 አንዳንዴ ብቻ ነው ማንሳት የምትችለው። መደጋገም የለውም። አንዳንዴ መደጋገም የለውም። ለምሳሌ ላሚኒያማል ገና እንግዲህ 18 ነው፣ መድገም ይችላል። ያምናው አሸናፊ ነው፣ ግን በዚህ ውድድሩ በዚህ አዋርድ መሰረት እጩ ሆኖ መቅረብም አይችልም። ላሚኒያማል በቃ አንዴ አሸነፍክ ወጣህ ማለት ነው። 2007 ላይ አጉይሮ ወሰደ። 2008 ያኔ እንግዲህ ማንቸስተር ዩናይትድ የነበረው አንደርሰን ብራዚል አንደርሰን አሸናፊ ነበር። አሌክሳንድር ፓቶ 2009 ላይ ኤሲ ሚላን እያለሱም ወስዷል። ማሪዮ ባሎቴሊ፣ ማሪዮ ጎሰ፣ ኢስኮ እና ፖል ፖግባስ ከ2013 ያለውን በተከታታይ ያሸነፉት ናቸው። ራሂም ስተርሊንግ፣ አንቶኒ ማርሲያል 2014 ነው። 2015 ሬናቶ ሳንቼዝ ይሄም ፖርቱጋላይ ተጫዋች ቤንፊካ ቀጥሎ ደግሞ ባየር ሙኒክ ሲጫወት የተመለከት ነው ተጫዋች እሱም እንደዚሁ 2016 ላይ የዚህ አዋርድ አሸናፊ ነበረ። ኪሊያን ኢምባፔ ያኔ ገና ሞናኮ ብቅ እንዳላ እና አስደናቂነቱን ያስመለከተበት ጊዜ ላይ እና ወደ ፔጄ ካመራ በኋላ ማለት ነው ያን ዓመት ኪሊያን ኢምባፔን 2017፣ ማታይስ ደሊት 2018፣ ዣኦ ፌሊክስ 2019፣ ኤርሊንግ ብራውት ሃላንድ 2020፣ ፔድሪ እና ጋቪ 2021ና 2022 አሸንፈዋል። ጁድ ቤሊንግሃም በመሃላቸው ገባ፣ 2023 ላይ። 2024 ላይ ደግሞ ላሚን ያማል የዚህ ውድድር አሸናፊዎች ናቸው። በእድሜ ትንሹ ሆኖ ያሸነፈው ያው አንተም እኔም እንደምንገምተው ላሚን ያማል ነው በ17 ዓመት ከ137 ቀኑ ላይ ይህንን አሸናፊነት ያረጋገጠበት ነበረ። ከሱ በኋላ ልታስቀምጠው የምትችለው ያው እነ ሊዮኔል ሜሲ በ18 ዓመት ከ173 ቀኑ ሜሲ አሸንፏል። ስለዚህ ሜሲ ነው ሁለተኛ ላይ የምታስቀምጠው። እና በዚህ መልኩ ያነሷቸዋል። ምንድን ነው ክራይቴሪያው የሚለውን ጉዳይ እንመልከት ዴቭ። ይሄ ውድድር እንግዲህ አሸናፊ ለመሆን በተለያየ መልኩ ነው የሚመረጡት። አንደኛው ይሄ ጎልደን ቦይ ኢንዴክስ ይሉታል። ሀያ ተጫዋቾችን ይመርጣሉ። ከዛ ውጪ የቱቶ ስፖርት የኤዲቶሪያል ቲም ደግሞ አምስት ሌላ ቀሪ ተጫዋቾችን ያካትታል። ሀያው ልክ እንደ ፓነል ልትሎች በእንደዚ አይነት መልኩ ነው የሚመረጠው። ምን ምንድናቸው መስፈርቶቹ የሚለውንም ጉዳይ ደግሞ ስናነሳ አንደኛው ያው እድሜ ነው። ቅድም ያነሳሁት ጉዳይ 21 ዓመት ያልሞላው ተጫዋች መሆን አለበት። ሊግና ክለቦችን ያነሳል። በአውሮፓ የመጀመሪያዎቹ ምርጥ 25 ሊጎች ውስጥ የሚጫወቱ ተጫዋቾችን ነው የሚያካትተው። ዴቭ በጣም አስደናቂ ብቃትን አሳይተ አንተ በግል ብቃት በጣም ስኬታማ ሆነ ግን ክለብህ ቢወርድ እጩ ሆነ መቅረብ አትችልምና የወረደ ክለብ ውስጥ የሚጫወት ቡድንን አያካትትም ይላል። የተለያዩ ውድድሮች ላይ የመሳተፍ ከዛም ውጭ ደግሞ እንግዲህ ሶስት ፒላሮች ብለው ያስቀምጣሉ። አንደኛው ስፖርቲንግ ፐርፎርማንስ ይላል። ይሄ ያለ ብቃትን በተመለከተ ጎሎችን የማስቆጠር የግብድል የመፍጠር፣ ከዛ ውጭ ይሄ ታክሊንግ ያነሳል፣ ፓሴ ማድረግ፣ ኳሴ ማቀበል ስኬትህን እነዚህ ነገሮችን እያካተታል። ሁለተኛው ፕሌይንግ ታይም ይላል ዴቭ፣ ወይም የመጫወቻ ጊዜ ሜዳ ላይ ምን ያክሉን ደቂቃ አሳልፋል የሚለው ጉዳይ ቡድኑ ካደረጋቸው የዓመቱ እንቅስቃሴዎች ላይ ምን ያክሉ ፐርሰንት ላይ ወይም ምን ያክሉን ደቂቃ ወይም ብዙውን ደቂቃ ተጫውተዋል የሚለውንም ነገር እንደዚሁ ያያሉ። ሶስተኛው የክለብ ጥንካሬ እያልኩ ነው። ያው የክለብ ጥንካሬን እያነሳ ምችስ ክለቡ ወረደ ቢባል ያው ብዙም አያሳምንም። ለዛ ነው እዛ ውስጥ የማያካትቱት እና ቡድኑ ያለውን ስኬት ያነሳሉ ቦነስ ብለው የሚያስቀምጧቸው ነገሮች አሉ ዴቭ። ከነዚህ ሶስቱ ውጭ ደግሞ ተጨማሪ ሁለት አሉ። አንደኛው በብሔራዊ ቡድን የሚኖርህ ፐርፎርማንስ ነው፣ ወይም ናሽናል ቲም ውስጥ የሚኖርህ ብቃት፣ ምን ያክል እንቅስቃሴን አደረግ፣ ምን ያክል አስፈላጊ ነበር ከዛ ቡድን ውስጥ የሚለውን ያነሳሉ። ሁለተኛው ደግሞ በዩኤፋ በሚያዘጋጃቸው የክለብ ውድድሮች ላይ የመሳተፍ ሁኔታም ተጨማሪ ቦነስ እንድታገኝ ያደርጋልና ቅድም ያነሷቸው ስፖርቲንግ፣ የምታሳየው ብቃት፣ የሚኖርህ የመጫወቻ ጊዜ እና የክለቡ ያለው ብቃትን ተመልክቶ ከአንድ እስከ መቶ ነው ነጥብ የሚሰጠውና እነሱ ተደምረው ነው እንግዲህ አሸናፊው ይለያል የሚለው። እንደ መረጃው መሰረት የዘንድሮ አሸናፊም ያው ላሚን ያማል የአምና አሸናፊ ነው ዘንድሮ አይኖርበትም በዚህኛው ውድድር። አሸናፊ ሊሆን የሚችሉ ተጫዋቾችን ካስመረጡት መካከል ማለት ነው ፔዤ እና ሪያል ማድሪድ ሶስት ሶስት እጩዎችን በዚህ ውስጥ እንዳሉ ያሳያል። ምናልባት አሸናፊ ሊሆን ይችላል ተብሎ በትልቁ ግምት እየተሰጠው ያለው ዲዝሪ ዱዌ ነው እንግዲህ ባለንዶር ላይ አስራ አራተኛ ሆኖ ነው የጨረሰው። ግን ደግሞ ከላሚኒያ ማል ቀጥሎ ይሄ ወጣቱ ምርጥ ተጫዋች የሚለውን ሽልማት ወይም የኮፓ ትሮፊ ሁለተኛ ሆኖ ያጠናቀቀው ዲዝሪ ዱዌ እንደነበር እናስታውሳለን። ያ እንግዲህ ፔዤ የቻምፒየንስ ሊግ ዋንጫን ለማምጣት ዲዝሪዶ ቡድን ውስጥ መኖሩ በጣም አስፈላጊ እንደነበር እናስታውሳለን። በተለይ የመጨረሻዎቹ እንቅስቃሴዎች ላይ እነ ኦስማን ደምቤሌ በፈዘዙበትም አጋጣሚ ይሄ ተጫዋች አስደናቂ እንደነበረ፣ በፍጻሜ የጨዋታው ምርጥ ተጫዋች ተብሎም የፍጻሜ ምርጥ ተጫዋች ተብሎም የተመረጠው እሱ እንደነበር እናስታውሳለን። እና እሱ አሸናፊ የሚሆንበት እድል እንዳለ ብዙዎች ያምናሉ ዴቭ የአርሰናሉ ሌዊስ ስኬሊ እና ኤታን ኑዋኔሪ አሉ። በቶተናም በኩል ሉካስ በርግቫል እና አርቺ ግሬይ አሉ። በቼልሲ በኩል ኤስቴቫው እና እንደዚሁም ደግሞ ጆረል ሃቶ ህ ከኔዘርላንድስ የመጣው ተጫዋች አለ። በዩናይትድ በኩል ሌኒዮሮ ከማንቸስተር ሲቲ ኒኮ ኦሬላ አለ። ሊቨርፑል ደግሞ ያስፈረመው ጆቫኒ ሊዮኒም እዚህ ውስጥ አለ። እንግዲህ የተጫዋች በጉዳት ምክንያት ከዓመቱ ውጪ እንደሆነ እየተነገረ ነው የሚገኘው። ምናልባት ሌሎች አሸናፊዎች ካሉ እንመለከታለን። እንደ ፓው ኩባርሲ አይነት ተጫዋች በእጩዎች ውስጥ አለ። ዲን ሂውሰን ወደ ሪያል ማድሪድ ያመራው ተጫዋችም አለ። አርዳ ጉለር፣ ፍራንኮ ማስታንቱዋኖ፣ ይህም አርጀንቲና የተጫዋች አለ። ዲዚሪ ዶይናንስች አለው። ዋረን ዛይሬ ሜሪ እና ሴኒ ማዮሉ በፍጻሜው ግብ ማስቆጠር የቻለው ተጫዋች። ይህም ተጫዋች በዚህ ሽልማት ውስጥ ሊካተት እንደሚችል ብዙዎች እያነሱ ይገኛሉ። ኬናን ይልዲስ የዩቬንቱሱ አስደናቂ ቱርካይ ተጫዋችም በዚህ እጩ ውስጥ አለ። ዴፍ ይሄ ተጫዋች እንደውም ባለፉት ጥቂት ቀናት ከባርሰሎና ጋር ስሙን እያያዙት ነው የሚገኘው። ኢታን ኑዋኔሪ፣ እንደዚሁም ደግሞ ሉዊስ ኬሊ ያሉ ቅድም ያነሷቸው እነ በርግቫል፣ አርኪ ግሬ፣ ጆቫኒ ኩዌንዳ የስፖርቲንግ ሊዝበኑ ተጫዋች እና ከቼልሲ ጋር ስሙ ሲነሳ የነበረው ተጫዋች እዚህ ውስጥ አለ። ጆብ ቤሊንግሃም የቦሩሲያ ዶርትሞንዱ የጁድ ቤሊንጋም ወንድም እሱም አለ። ፍራንቸስኮ ፒዮ ኢስፖሲቶ ኢንተር ሚላን ያለው አጥቂውም እንደዚሁ አለ። ሮድሪጎ ሞራ፣ አሌክሳንደር ስታንኮቪች፣ እንደ ማማዱ ሳር አይነት ስትራስቡር ያለው ተጫዋች ወደ ቼልሲ የሚያመራው ተጫዋች እሱም እንደዚሁ በዚህ እጩነት ውስጥ ያለ ተጫዋች ነውና እንግዲህ ማን አሸናፊ ይሆናል የሚለው ጉዳይ ይጠበቃል። አሸናፊዎቹ የሚመረጡበት ጊዜ ዴቭ ከጥቅምት ሰባት ሁለት ሺህ ሃያ አራት እስከ ነሐሴ 31 2025 ድረስ ተጫዋቾቹ ባላቸው ፐርፎርማንስ ነው የሚመረጡት፣ የሚልም ነገር አለና እንግዲህ ማና አሸናፊ ይሆናል። እኔም አንተም እንደምንገምተው ምናልባት አሸናፊ ሊሆን ይችላል የሚለውን ማንሳት ይችላል። እሳታችን አልቋል። በነገር ላይ ሰፊው ጊዜ ወስደናል። ከዚህ ሽልማት ጋር በተያያዘ አድማጭ ተመልካቾች እንግዲህ የዛሬ ቆይታችን የተከታተላችሁትን ይመስል ነበር። መልሰን እንግዲህ በሊጉ ጅማሮ፣ በጨዋታዎች ጥቆማ የምንመጣ ነው የሚሆነው ቅዳሜ ጠዋት ላይ። ለነበረን ጊዜ ምስጋናችን